አይ ፍቅር፣ አይ ፍቅር፣ እንደው ፉፉዬን መደበሪያ ታረጊው? በእናትሽ እንደው እያመሰገንኩሽ፣ እያደነቅኩሽ በጣም ወድሻለሁ የኔ ፍልቅልቅ እያልኩ ባቋምሽም በጣም እኮራ ነበር። መጨረሻ ላይ ለፉፉ ሳታቀምሺ ዳቦሽን ወስደሽ ለአብርሽ። መቼም አብርሽማ የያዘው ነገር አለ አብርሽ እውነቴን ነው። መተት አለው መተት አለው። እኔ እውነቴን ነው የምነግራችሁ። አብርሽ የፍቅር መተት እንዳሰረ ወይም እንደተነቀሰ ነው እኔ የማስበው። እኔ እውነቴን ነው። እስኪ በቅርብ የምታውቁት አብርሽ ነው የምታውቁት። እንዴት ነው፣ በክንዱ ዙሪያ በተወሰነ ነገር የሆነ መተት አለበት ወይስ እንዴት ነው? እንዴት ነው? ፉፉን የመሰለ ቆንጆ አላቀም። ስም ብለሽ ፍቅር፣ ፍቅር ላንቺ ነው። ፉፉን የመሰለ ቆንጆ ሎጋ ለግላጋ አላቀም ስም ብለሽ፣ ዳቦሽን ቁጥብ አርግሽ ይዘሽ ሄደሽ ለአብርሽ ዳቦሽን ካስከረከምሽ ታስኮረብሽ በኋላ ታስፈደፈድሽ በኋላ አሁን ዞረሽ ወደ ፉፉ መሄድሽ አያሳፍርም? ፉፉ ስንዶ አያሳዝንም? እውነቴን ነው፣ እኔ በጣም ተቆጥቻለሁ። በቃ ሄድሽ ከአብርሽ አልሳካለ፣ በቃ ሁላችንም አዝነናል። አብርሽ አንቺ እንዲሆን ነበር ምኞታችን፣ ግን አልሆነም፣ አዝነናል። ከዛን ያው እንዳልኳችሁ መተት አለበት። ፍቅር ደግሞ ጣብቅ ማናት፣ የኔቱ ሚስት የነበረችው ሩታ ተጣብቃ አለቀ ማለች ራሴን አጠፋለው፣ እሰደዳለው፣ በባህር ሄጄ ባህር ላይ ሰምጣለው፣ ምናምን እያለች በጣም አስቸገረች። የአብርሽን ቤተሰቦችንም ረበሸች። ከዛን ያው በርግጥ በዚህ ላይ ያው ስለ ተውሽላት፣ አመስግነናል። ለምን የአንድ ሰው ሕይወት ታድገሻል ብለናል። ምክንያቱም አንቺ አብርሽን ጭምድ ዳረገሽ እንዳያሽ ብትቀሪ ኑሮ ሩታ አስቀውን በህይወት ትኖራለች ብዬ አላስብም። እና የሩታን ሕይወት ታድገሻል ብዬ አስባለሁ። ነገር ግን ኮራ ቀብረር እንዳልሽ ሌላ አተሽ ነው አሁን እንደገና እንደገና የተበላ ዳቦ ይዘሽ ወደ ፉፉ መሄድሽ፣ ምንድን ነው ፉፉን መናቅ አይደለም? ቤተሰብ ፍረዱት እስቲ፣ ፍረዱት። እንግዲህ እንደ ቤቢ ወይም እንደ ሳምሶን፣ እንደ ተዋናይ ሳምሶን እና እንደ ዳጊ ዳጊ። እንግዲህ ሳምሶንን ገፍተዋለች ይባላል። እሱም ሚዲያ ላይ ወጥቶ ያላደረግኩት የለም፣ ቤት አጸዳ ነበር፣ ልጅ እንከባከብ ነበር፣ እግሯን አጥብ ነበር፣ ማሳጅ አሻሻት ነበር እመ- እወርድ ነበር እወጣ ነበር ብዙ ነገር ብሏል። እና ፉፉም ለፍቅር ያልሆነው የለም ነበር ድሮ ያልሆነው የለም። በፍቅር ስምት አረጋታለሁ ብሎ ያልሆነላት የለም። ያልሰጣት ስጦታ የለም። ተነጥፏል፣ አንጥፏል፣ እግሯ አናሽቷል፣ ተሻሽቷል። አላገኘም እንጂ ስለዚህ አሁን ፍቅር ዙራ ወደ ፉፉ ከሄደች ዳጊም ወደ ሳምሶን ትሄዳለች ብዬ አስባለሁ። ትመለሳለች። ያው በነገራችን ላይ አርቲስት ሳምሶን ከዚህ በኋላ ይሳካም አይሆንም ነው ያለው። ግን አይታወቅም፣ አይታወቅም በ14 በ15ት ዓመታቸው እነ አርቲስት ገነት ታርቀዋል። ያው ታውቃላችሁ። እና እኔ ምንድን ነው የተሰማኝ ስሜት ፉፉ አንቺን ብሎ አይደለም እስካሁን ቁጭ አለው ነበረችው ፍቅረኛ ውስጥ ለውስጥ የሆነች ታውቋታላችሁ። ነገር ግን አሁን አንቺ ደግሞ በውስጥ እሞታለሁ እቀበራለሁ ብለሽ እንደገና ሄደሽ ፉፉ ጋር መላተምሽ በጣም አናዶኛል፣ እኔ አናዶኛል። እውነት ለመናገር ግን ቤተሰብ እንግዲህ ምን ይደረጋል። ዛሬ ምሽት ላይ ቪዲዮ ይለቃሉ። አዲስ ነገር ነው እያሉ ነው እንግዲህ። የተበላ ዳቦ ይዘሽ አዲስ ነገር ነው? ምን አዲስ ነገር ነው? ይሄ ደግሞ ምን አዲስ ነገር ያው ግን ለወንድማችን እናዝናለን ፎፉዬ ወንድም አለማመሰግናለሁ ያው የፈለገ ይሁን እንግዲህ መቼስ መታየል ከመጣች ልጅቱ ደግሞ ጥሩ ልጅ ናት የተበላ ዳቦ ያልተበላ ዳቦ የሚባል ነገር የለም እኔ ቀምሼዋለሁ ያው ነው አንድ ነው ስለዚህ ዝም ብለህ ያዝ ከዚህ በኋላ ከድሮ ካለፈው ነገር ትማራለች ተምራ መታለች ብዬ አስባለሁ ካለፈው ህይወት ካሳለፈችው ህይወት ትልቅ ትምህርት አግኝታለች። የአንተ ብቻ ትሆናለች ብዬ አስባለሁ። መልካም ፍቅር እንዲሆንላችሁ እመኛለሁ። እስኪ እንግዲህ እናያለን። ኮመንታችሁንም አስቀምጡ። የእኔ ስሜት የተሰማችሁ ሰዎች በደንብ አድርጋችሁ ኳምጡ። ያው እንደለመዳችሁት ደግሞ ልብ የለህም አንተ ምናምን እያላችሁ የምትሳደቡ ደግሞ መድረኩ ክፍት ነው፣ ተሳደቡ። ለማንኛውም ግን ብትሳደቡም ጥሩ ነገር ብትጽፉም ባትጽፉም ለቻና ለቻናሌ ቤተሰብ እንድትሆኑ በአክብሮት ጠይቃችኋለሁ። ለቻናሌ ቤተሰብ ሳትሆኑ እንዳትሄዱ አደራ አደራ። ይህ ኤፊሾው ነው። መልካም ጊዜ የሆንላችሁ። ወዳችኋለሁ። አከብራችኋለሁ። ቤተሰቦቼ ባይ ባይ ባይ ባይ ባይ ባይ።